ዝና ከታገተበት አመለጠም። ዝና ከታገተበት አምልጦ ኤፍራታ ጋም ሄደ። ለመሆኑ ዝና እንዴት ከታገተበት ሊያመልጥ ቻለ? ከታገተበት አምልጦ በቅድሚያ ኤፍራታ ጋር እንዴት ሊሄድ ቻለ የሚለውንና በተጨማሪ መረጃዎችን የምናጋራችሁ ይሆናል። ቪዲዮን በማየት ከመጨረሻው ቆይታ አብራችሁ እንድታደርጉ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል ጋበዝኩ። ዝና በእነ መድብል ቁጥጥር ስር ከዋለ ጊዜ ጀምሮ እነ መድብል የብሩክን የት መሆን እንዲናገር ዝናን አበክረው እየጠየቁት ነበረ። ዝና ግን በተደጋጋሚ የመድብል ዛቻ፣ ውርጅብኝ፣ ቁጣ ሁሉ ምቱም ሲፈራረቅበት ስለ ብሩክ መናገርን ስላልፈለገ ይልቁንም እየተሳለቀባቸው እየደነፋም እንዲፈቱትም እየጠየቀ በኋላ ብዙ መስዋዕት ክፍላላችሁም በዚህም በዛም እየወተወተም እያለሳለ እንግዲህ ከዚህም የተነሳ መድብል እጅግ ተናዶበት እንደነበር እና ትዕግስቱንም እጅግ ስለተፈታተነው እገድላሃለሁ በሚል ሊተናነቀው ሲል ሞገስ ግን ተው ተረጋጋ ብሎት ለመድብል እንዲረጋጋም በማድረግ አላማችንንም ያስታል። ከገደልከው የምንፈልገውን ነገር ማግኘት ጭራሹኑ የማይቻል ነው። ስለሆነም በተለያየ ነገር አድክመነው ስለ ብሩክ እንዲናገር እናደርጋለን። ደግሞም ይናገራል ሲል መድብልን አረጋግቶት እዛው ዝና ከታገተበት ቦታ ትተውት ወጥተው ነበር። በውጭም ሆነው በዚህ ሁኔታ እየተነጋገሩ ያለ እንግዲህ መድብል እጅጉን ተናዶም ተስፋ በመቁረጥ ውስጥም ሆኖ በዚህ ሁኔታ ዝና ስለ ብሩክ ሊነግረን አይችልም፣ እና ብገድለው ይሻላል። እንግዲያውስ ምሳሌንም አደራ በሚል እምባ እየተናነቀው ለነ ሞገስ ሲነግራቸው፣ ሞገስ ግን አረጋግቶት ቅጣቱ ሲበዛበት ይነግረናል፣ አይዞ ተረጋጋ በሚል፣ በዚህ ሂደት እየተነጋገሩ ያለ እንግዲህ። ይህን ጊዜ ነው ዝና የወደቀውን ቁልፍ ከመድብል ኪስ ውስጥ የወደቀውን ቁልፍ ሲወድቅ ስለተመለከተ እነሱ በዚህን ሰዓት ወጥተው እየተነጋገሩ ባሉበት እንግዲህ እሱ ደግሞ ቁልፉን ከመሬት አንስቶ እንደምንም ብሎ አንስቶ እጁ የታሰረበትን የሰንሰለቱን ቁልፍ ለመክፈት ችሏል። ነገር ግን ዝና የሰንሰለቱን ቁልፍ እየከፈተ እያለ መድብልም በኪሱ ያለውን ቁልፍ ከኪሱ ሲያጣ ቁልፉ የለም በሚል እንግዲህ በጣሙን ተደናግጠው እየተሯሯጡ ወደ ዝና ወደ ታገተበት ሲመጡ ያው መድብልም ያንን ቁልፍ በማግኘቱ እጅግ ደስ ብሎት እየከፈተም ነበር የደረሱት እና ያው መድብል እንደደረሰ በመሬት ላይ ያንን ቁልፍ ሲያጣው ቀጥታ ከዝና እጅ ላይ ቁልፉን ተመልክቶ ነበር እና ቀምቶት ወስዶ ነበር። ነገር ግን መድብል ከዝና እጅ ላይ ቁልፉን ቢወስድም ዝና ግን ያን ጊዜ ያን የሰንሰለቱን ቁልፍ ስለከፈተ፣ ያው ሰዓቱ ደርሶ መሽቶ እነ መድብል ወደየቤታቸው ሄደው እንግዲህ በተኙበት ሰዓት በውድቅት ምሽት ያው ዝና የታሰረበትን የሰንሰለቱን ቁልፍ ቀድሞውኑ ስለከፈተው ያው ሰንሰለቱን በጣጥሶ ፈቶ ከዛ ከታገተበት ሊያመልጥ ችሏል ማለት ነው። ከዛም እንግዲህ ለዚህ ሁሉ አሳልፋ የሰጠችውን ዋናዋን የመጀመሪያዋን ኤፍራታን ለማግኘት ወደዛ አቅንቶ ነበር። ምክንያቱም እሱን ለዚህ የዳረገችው ለነመድብል እንግዲህ አሳልፋ የሰጠችው ዋነኛዋና አንደኛዋ ኤፍራታ ስለሆነች፣ እዛም እንግዲህ የመድብል ቁጣና ምቱ በሚፈራረቅበትም ሰዓት ቀድሞ በኤፍራታ ላይም ሲዝት ነበር። ስለሆነም እንግዲህ ቀጥታ ወደ ኤፍራታ ቤት አምርቶ ነበር። እንግዲህ ኤፍራታም እዛው ባለችበት በታላቅ ፍርሃት ውስጥ ተውጣ የሆነውን ነገር ያደረገችውን ነገር ሁሉ ለማህሌትም አልነገረችም። ምክንያቱም መምንስ ብላ ተነግራት አለች። ያው እሷ ዋሽታ መድብል እንደሞተ ነው የነገረቻት ያን መርዝ የተሰጣትን መርዝን ለመድብል እንደሰጠችውና እሱን ጠጥቶ መድብል እንደሞተ ነው እየነገረችው፣ እንጂ ዝናን አሳልፋ ስለመስጠቷ ዝና በመድብል ቁጥጥር ስር ስለመዋሉ በጭራሽ አልተናገረችም። ምክንያቱም ያው ማህሌትም አሳልፋ የምትሰጣት ሰው ስለሆነች ምንም ዘመዷ ስገዋ ብትሆንም አሳልፋ ስለምትሰጣት ይህንን ሚስጥር በውስጧ ይዛ ነገር ግን በኃይል በፍርሃት ውስጥ ሆናለች። እናም ይህ ፍርሃቷም ለማህሌት ግራ ገብቷት፣ ምን ሆነች ነው በዚህ ልክ መፍራትሽ? የሆነውን ነገር ንገሪኝ፣ እያለች ስጠይቃትም አልነገረቻትም። በዚህም ውስጥ ማህሌት ለዝና ደጋግማ ስልክ ስደውልለትም ስልኩ አልሰራም፣ ስልኩ አይጠራም ነበር። ምን ሆኖ ነው ስትል፣ እንግዲህ ያው በእሷ ቤት መድብል ሞቷል። እናም ያው ሰለብሬት ልታደርግ፣ ደስታቸውን አብረው እንግዲህ ሊያጣጥሙ፣ እንደዛ እንደዚህ ልትል ስትደውልለት ሲያቅበጠብጣት እሱ ግን ስልኩም አልሰራም። የስልኩ አለመስራት እንዴት ነው ለምንድን ነው ስትል እያሰበች እያለ ኤፍራታ ግን ያው ምንም እንደማያውቅ ምንም እንዳልተፈጠረ ሆና ዝም ብላለች። ግን ፍርሃቷ እየጨመረ ነው። በዚህም መሀል የዝና ግብረ አባሮች ለመሀል የተደውለውላት ዝና ስልኩ የማይሰራው ለምንድን ነው ሲሉ ጠይቀዋት ነበር። እሷም ለእኔም አልሰራም፣ ምንም የማውቀው ነገር የለም ምንም አላወቅኩም። ኤፍራታንም ስጠይቅ እንግዲህ አልነገረችኝም በሚል መልሳላቸው ነበር። ነገር ግን የዝናን ሁኔታ ዝና የት መሆኑን በምን አይነቱ ሁኔታ እንዳለ የምታውቀው ኤፍራታ ናት፣ ጠይቂያት ካልሆነ እንግዲህ ውርድ ከራሴ ሲል በታላቅ እንግዲህ ዛቻ በመዛት እንድትናገር አወጣጫት እያለ እየጠየቃት ነበር። እንግዲህ የዝና ግብረ አበር ማለት ነው። ምክንያቱም ዝና እንግዲህ የእነሱ አካል እንደመሆኑ ሚስጥራቸውን ሁሉም የሚያውቅ እንደመሆኑ፣ አብሯቸው የሚሰራ ሰው እንደመሆኑ፣ የዝናን ጉዳት የማይወዱ ስለሆኑ እንግዲህ የዝና ስልክ አለመስራቱ አሳስቧቸው ያው የሚጠረጥሩት መድብልን ነው በመድብልን ደግሞ የሚያገኙት በኤፍራታ በኩል ነው። ስለ መድብል ሚስጥርን የሚያገኙት በኤፍራታ በኩል ነው። እናም ስለሆነም ደግሞ ኤፍራታ እንድትናገር ጠይቂያት፣ ካልሆነ እኛን ካይችን እንግዲህ መቆም በፊታችን አትችልም የሚል አይነት ንግግሮችን ከባድ ከባድ ንግግሮችን ዛቻዎችን ነግረዋት ነበር። ያው ኤፍራታም በኃይል ፈርታ ነበር። ይህንንም ከማህሌት ስትሰማ እጅጉን ደንግጣ ነበር። ሆኖም ግን አንድም ነገር እስከዛ ድረስ አልተናገረችም። ዝና ምን ስለመሆኑ በምን አይነት ሁኔታ ውስጥ እንዳለ እንግዲህ ምንም አልተናገረችም። ያው ለመድብልም ደውላለት በታላቅ ፍርሃት ውስጥ ነኝ፣ ሊጎዱኝ እንግዲህ እየተከታተሉኝ ነው፣ እንዲህ ነው እንዲያብላ ስትደውልለትም፣ እሱ ሰምቷት ምንም ላይ ሳይሰጣት ነው የዘጋባት። ምክንያቱም እሷ ያደረገችውም ነገር ቀላል አይደለም። መድብልን አሳልፋ ልሰጥ አይደለም አሳልፎ መስጠት ልትገድለው ሁሉ እንግዲህ ተስማምታ ነበር፣ አልተሳካላትም እንጂ ያው ይህንንም ያደረገችው በእርግጥ መድብልን እንደምትወደው እናውቃለን። ለፍቅርም ታስበው ነበር። ነገር ግን በእሷም በህይወቷ የመጣ ነገር ስለሆነ እንግዲህ ራሷን ለማትረፍ ብላ ለዛ ሚሽን ታዛ መድብልን ለማጥፋት በዛ መርዝ ሙከራ አድርጋ ነበር። ከዛም የተነሳ እንግዲህ መድብል አንቅሮ እንግዲህ የተዋት ለዛ ነው እንጂ በዚህ ጊዜ ያው ኤፍራታንም ቢሆን መድብል አይተዋትም ነበር፣ ይጋፈጥላት ነበር፣ ስለ እሷ ይሟገት ነበር። ነገር ግን እሷ ቃሏን ስላጠፈች ከእነሱ ጋር ተባብራ መድብልን ለማጥፋት ባለው ሂደት ስለተባበረች በዛ በጣሙን ተናዶባት፣ ቂም ይዞባት ከዛሬ ጀምሮ አይኔን እንዳታይ እንዳታናግርኝ እንዳትደዊም በሚል እንግዲህ ከእሷ ጋር ስለተቆራረጠ ነው እንጂ በዚህ ጊዜ እንግዲህ እነኛ የዝና ግብር አባሮች እንኳን አንድ ነገር እንዳያረጓት ሊጋፈጥላት ይችል ነበር። ነገር ግን እሷ ሕይወቷ ለማትረፍ ብላ እሱን ማሳልፋ ለመስጠት ብላ አልተሳካም። በዚህ መሀል እንግዲህ ኤፍራታ ከባድ ችግር ውስጥ ናት። ያው ዝናም አምልጦ ወደ እሷ አምርቷል። ምን ሊያደርስባት ይችል ይሆን የሚለውን እንግዲህ በቀጣይ የምናይ ነው የሚሆነው። መድብልም እንግዲህ ሆዱ ነግሮት ተኝቶ ከነበረበት በውድቅት ለሊት በዛ ምሽት ዝና ከታገተበት ከታሰረበት ራሱን አሽቶ አምልጦ ወደነ ኤፍራታ ቤት በሄደ ጊዜ በዛ ኑ ቅስፈት መድብል ከተኛበት ከእንቅልፉ ነቅቶም ነበር። እንግዲህ ልቡ ነግሮታል። የዝናን ከታገተበት ማምለጥ ሲሰማ መንስ ያደርግ ይሆን? የትስ ይሸሽ ይሆን? እንግዲህ ዝናም ቢሆን በመጀመሪያ ኤፍራታን ከዛን እነሱንም ቢሆን እንደማይለቃቸው ነው። ዝናም ብቻ አይደለም የዝና ግብረ አባሮችም ጭምር እነሱንም እንደማይተዋቸው ነው። ስለዚህ እነሱ ቀድመው ምን ሊያደርጉ ይችሉ ይሆን? በምንስ አይነት ሁኔታ ይከላከሉ ይሆን? ዝና ቀጥታ ወደ ኤፍራታ ጋ ነው ያቀናው። ከዛስ መልስ በእነሱ ላይ ምን አይነት እርምጃ ሲወስድ ይሆን? ወይስ እነሱስ ቀድመው ምን አይነት እርምጃ ያደርጉ ይሆን የሚለውን ጭምር እንግዲህ በስፋት በቀጣይ ክፍል የምናይ ነው የሚሆነው። በአጠቃላይ በዚህ ክፍል ያዘጋጀነው ይህንን ይመስላል። በቀጣይ ደግሞ ቀጣዩን ክፍል የምናጋራችሁ ይሆናል። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ምስጋና ከልብ ነው። በእያላችሁበት ደህና ቆዩን። ሰላም ሆኖልን።